ሰላም አደማያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? ያላችሁበት አለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ። ዛሬም በሌላ ቪዲዮ መጥቼ ያለው ማለት ነው። ለቤት የአዲስ የሆናችሁ ላይክ ሼር ሰብስክራይብ ያደረጋችሁ ማለት ነው። አበረታቱኝ እና አብራችሁኝ ሆኑ ማለት ነው። እንግዲህ ሩታ ዛሬ ቅብጥ ቅብጥ ብጥ አለችበት። በጣም በቃ አብረሽ ላይ ሞድ ያዘችበት ማለት ነው። በጣም ማለት ነው። እኔ ግን የሚገርመኝ ነገር ማለት ነው አብረሽ መቼ ነው ብቻውን ሄዶ የሚጠይቃት? ጋይስ እንዴ! እና ሁሌ ሁሌ ሁሌ ሁሌ ማለት ነው። እና ሁሌ በቃ ሰው ነው የሚናገርለት እና ቪዲዮን እንደምታዩት ማለት ነው ልክ በቃ ከአራስ ከጨረሽ በኋላ አብረሽው ትሆኛለሽ አትሆኝም። እራሱ ሰው ነው የሚጠይቅለት እንዴ! ኧረ አብሽ ንቃ ብሽ ንቃ እንዴ! ቢያንስ እስቲ በራስህ በራስህ በግል ሄደ እንዴ ሽምግልና ትላለህ እንዴ! ሽምግልና ማመላክ ካለበት እኮ ገና ይቀርሃል ገና። እና ሩታ በጣም ነው የተመቸችኝ፣ በነገራችን ላይ በጣም ወደ ያዘችበት ምናምን ነገር በቃ በጣም የሳቀች የእውነት እና በጣም ነው የተመቸችኝ፣ እውነት ለመናገር በጣም በጣም ማለት ነው። ምክንያቱም ደስተኛ ሆና ያው እንደምታውቁት እርጉዝ እያለች ያን ሁሉ መከራ ተቋቁማ እውነት ለመናገር ማለት ነው። ብዙ ጊዜ ያልቀሳም ቢሆን አንዳንዴ በቃ ነገሮችን ማለፍ አለብኝ ብላ እውነት ለመናገር በጣም ጠንካራ ናት፣ ብዙ ጊዜ ብያታለሁ። እና በጣም ነው ያሳቀችኝ፣ እውነት ለመናገር በጣም እየተዝናናሁ ነው ያየኋቸው ማለት ነው። እንግዲህ በጣም ደስ ይላል፣ እንደዚህ ፈታ ብላ ዘና ብላ ራሷን ተንከባክባ ምናምን ነገር ያው በጣም ደስ ይላል። እውነት ነው በጣም ደስ ይላል። እውነት አንዳንዴ ሴቶች ማለት ነው እንደዚህ በቃ ራሳችሁን ሆኑ፣ ራሳችሁ ጠንቅር አድርጉ፣ በቃ ልፍስፍስ እንዳትሆኑ፣ ጠንካራ ሁኑ፣ በራሳችሁ ቁሙ። ያኔ ነው ወንዶች እናንተን የሚወዷችሁ ማለት ነው። እና ማንኛውም ሰው ሲጀመር እኔ ወንድ ብቻ ሳይሆን ማለት ነው ማንኛውም ሰው ሊወዳችሁ የሚችለው እራሳችሁን በራሳችሁ ስትችሉ ማለት ነው። በቃ በራሳችሁ መቆም እንደምትችሉ ማሳየት፣ ራሳችሁን ሁሉንም ነገር ማድረግ እንደምትችሉ ማሳየት ማለት ነው። እና ኮንፊደንስ ከራሳችሁ ኮንፊደንስ ካላችሁ፣ የምሬን ነው። እና ከምንም በላይ ከማንም በላይ አሸናፊ ናችሁ። ማንም ምንም ሄደ መጣ ቀረ ምንም ሊመስላችሁ አይችልም ማለት ነው። እና በቃ ሁሉ ነገር አቤላ ነው የሚናገርላት በነገራችን ላይ፣ አቤላ ያው ጥሩ ጓደኛዋ ነው። በጣም በጣም እርጉዝ እያለች ሁላ በብዙ ፈተናዎቿ በብዙ ነገር በጣም እንትን ብሏታል ና ያው አንዳንዴ እንትን ቢልም እና ጥሩ ልጅ ነው። ጥሩ ጓደኛ ይመስለኛል። አብርሽ ግን ሁሌ በራሱ ቢንቀሳቀስ ማለት በተለይ ወደ ሮታ ሲሄድ ትዳር ሌላ ጣልቃ ገብነት አያስፈልገዋል ብዬ አላስበ እንዳ ጣልቃ ገብነት አያስፈልገውም። ትዳር አንድ ሰው ነው የሚመራው እና ከባልና ከሚስቱ ውጭ ያው ግዴታ ከሆነ እና እንጂ ራሳቸው ተነጋግረው መፍታት ችግሮቻቸውን ራሳቸው ናቸው የሚያውቁት ማለት ነው እና ያው ያለው ነገር ይህንን ነው። ሌላው ደግሞ እንዴት ነው? እውነቴን ነው። እኔ አላሳዝንሽም ተጎድቻለሁ እኮ ምናምን ሲል ልክ ተጎዳ አስመሰለው። ኖ ኖ እን እሷ እኮ ዘጠኝ ወር ሙሉ ሆና አንድ ቀን እኮ እስቲ ደክሞሻል፣ እስቲ የሆነ ነገር ብሏት አያውቅም። ግን ደክሞሻል ምናምን ብሏት ሳያውቅ እንዴት አለፍሽው ሳይላት ያለፈችበት ሁኔታ ሳይረዳት ዛሬ ላይ ተጎች ያለው ዛሬ ላይም ስለ ራሱ ጉዳይ ነው የሚያወራው። ስለ ራሱ መጎዳት ነው የሚያወራው ማለት ነው። እና ገና ደግሞ የሚያሳስበው ምንድነው እሱ ራሱ ማለት ነው። የምር እውነት እኔ በጣም ነው የተዝናናሁት ለመናገር ማለት ነው። አብረሽ በጣም ሁኔታው አይቶ በጣም ነው የተናደደው፣ በጣም ነው የተሰማው። በቃ ስትስቅ ምናምን እንዴ ምንድነው እንደ ህፃን ልትወኝ ምናምን እያላት የእውነት እንዴት ሙድ እንደያዘችበት እንዴት እንደሚያረጋት። እውነት እንደዚህ ቀበጥነሽ እንዴ ደስ ሲል እና አዎ እንዴ፣ እሱ እዛ ከሄርሜላ ሲላላጥ ከርሞ እዛ ሄዳል፣ ሊላላጣል ይመጣል ከኔ ጋር ምናምን ይላል እንዴ። እና ማለት ነው ያው እኔ እውነት ለመናገር ቢታረቁ በጣም ደስ ይለኛል፣ አብረው ቢሆኑ ደስ ይለኛል። ያው የሁላችንን ፍላጎት ይመስለኛል። ነገር ግን ያው አንድ ወንድ ልጅ ትዳሩን ማክበር ግዴታ አለበት። የሚስቱን ያለ ሁኔታዎችን መረዳት ግዴታ አለበት። ምን አሳለፈች በተለይ በተለይ እርግዝናና እርግዝና ወቅት እውነቴን ነው። ብዙ ነገሮች የጸባያችን ይቀያየራል፣ ብዙ ነገሮች ይኖራል። እና በዛን ሰዓት አብራት አልነበረም። እና ግዴታ እሱ ስቃዩን መሰማት አለበት፣ መስማት አለበት። ያንን ስቃዩን ማየት አለበት፣ መልመድ አለበት። እንዴ የሱ ልጅ እኮ ነው ዘጠኝ ወር ተሸክማ የወለደችለት ማለት ነው ግን እና ከወለደች በኋላ ግን በጣም ደስተኛ ሆና የእውነቴን ነው እና ከቤተሰቧ ጋር በጣም ደስተኛ ሆና በራሷ ተማምና እና በጣም በጣም የእውነቴን ነው። ያው እንዳያችሁት በጣም በጣም ደስተኛ ሆና በጣም ነው ደስ የሚለው እውነት ለመናገር ማለት ነው። እና ያው በቃ እንደዚህ ነው መሆን ያለበት፣ ምክንያቱም ወርጉዝ ባለችበት ሰዓት የፈለገችውን ማድረግ አትችልም ነበር። እንግዲህ አሁን አብርሽ ለመቃጠል ዝግጁ መሆን አለበት ማለት ነው። እና ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አብረውነታችሁን አይለኝ ማለት ነው። ባይ ባይ።